ባቢሎን በምትባል አውራጃ ዳንኤል የሚባል ታማኝና ጥበበኛ ሰው ይኖር ነበር። ዳንኤል በቀን ሶስት ጊዜ ወደ አምላኩ አዘውትሮ ይጸልያል። በጊዜው የባቢሎን ንጉሥ የነበረው ዳሪዮስ ነበር። ዳሪዮስም ዳንኤል በስራው ጥሩ ስለነበር በመላው ግዛቱ ላይ ሊሾመው አሰበ። በዚህ ግን ሌሎች መሳፍንቶች ደስተኞች አልነበሩም። ዳንኤል ላይም ቀኑበት። ነገር ግን ታማኝ ሰው ስለነበር ሊከሱት አልቻሉም። በቀን ሶስት ጊዜ እንደሚጸልይ ያውቀው ከአምላኩ ጋር በተያያዘ ዕቅድ አወጡ። ወደ ንጉሡም ሄደው ለሰላሳ ቀናት ማንም ወደ አንተ ካልሆነ በቀር ወደ አምላኩ እንዳይጸልይ የሚል ህግ አስወጡ። ይሄን ህግ ዳንኤል እንደማይቀበል ያውቁ ነበር። ዳንኤል ይህን ሰምቶ አልተቀየረም። እንደ ቀድሞ መስኮቶቹን ከፍቶ ወደ አምላኩ ጸለየ። መሳፍንቶቹ ሲጸልይ አግኝተው ያዙትና ወደ ንጉሱ ወሰዱት። ንጉሱም እጅግ አዘነ። ዳንኤል ታማኝና ጠቢብ ሰው ነበር። ነገር ግን የሜዶንና የፋርስ ሕግ ማይሻር ነበር። ንጉሱም እያዘነ ዳንኤል ወደ አንበሶች ጉድጓድ እንዲጣል አዘዘ። ሁልጊዜ የምታመልከው አምላክ ያድንህ አለው። ዳንኤልንም ወስደው አንበሶች ጉድጓድ ውስጥ ጣሉት። እጅግ የሚያስፈሩ አንበሶች ነበሩበት። ነገር ግን እግዚአብሔር መልአኩን ልኮ የአንበሶችን አፍ ስለዘጋ ዳንኤል ላይ አንዳችም ጉዳት አላደረሱበትም። ዳንኤልም ከአንበሶቹ ጋር በሰላም አደረ። ንጉሱ ዳሪዮስ ግን ተጨንቆ ሳይተኛ አደረ። ገና ጎህ ሲቀድ ተነስቶ ዳንኤልን ይጣራ ጀመር። የምታመልከው አምላክ ከአንበሶች ሊያድነ ችሎ አለን? አለው። ዳንኤልም ንጉሡን አለው፣ እግዚአብሔር መልአኩን ላከ፣ አንበሶችም አልጎዱኝም። ንጉሡም ደስ አለው። ዳርዮስም ዳንኤልን ከጉድጓዱ እንዲያወጡ ታዘዘ፣ አንዳችም ጉዳት አልተገኘበትም። በንጉሡም ትእዛዝ ዳንኤልን በሐሰት የከሰሱት ሰዎች በአንበሶች ጉድጓድ ውስጥ ተጣሉ። ይህን ጊዜ ግን አንበሶቹ አጥንታቸውን ሰባበሩት። ከዚህም በኋላ ንጉሡ በመንግሥቱ ግዛት ሁሉ ማንም ሰው የዳንኤልን አምላክ እንዲፈራና እንዲያከብር አዋጅ አወጣ። ዳንኤል በእግዚአብሔር ታምኖ ከአንበሶች አፍ ዳነ። የዳንኤል ታሪክ በሚያስፈራ ሁኔታ እንኳን ብንሆን በእምነታችን እንድንጸና ያስተምረናል።